አሰላሙ አለይኩም ወራህመቱላሂ በረካቱ። ውድ የህብረት የህብር በረካ ኢስላማዊ ማህበር ቤተሰቦች ዛሬ የምንገኘው ገኘ በወላይታ ዞን አረካ ከተማ ነው። የተገኘንበት ዓላማ ህብረት በረካ ኢስላማዊ ማህበር ከሚያደርጋቸው የተለያዩ ድጋፎች አንዱ የሆነውን የትምህርት ቁሳቁስ ድጋፍ ለማድረግ ነው። አዑዙ ቢላሂ ሚነሽ ሸይጣን ረጂም

ድንበር በማለፍ ግን እንዳትተባበሩ እያለ አላህ ስብሐነሁ ወተዓላ ይነግረናል ማለት ነው። ስለዚህ በመልካም ነገር መተባበር ቁርአን ወይም ደግሞ አላህ ስብሐነሁ ወተዓላ የሚያዝበት የሆነ ነገር ነው ማለት ነው። እንደዚሁ በሀዲስም እንደዚሁ መቷል። በቁርአን ሌላም ቦታ ላይ አንድ ሙእሚኖች እርስ በርስ ረዳቶች እንደሆኑ እርስ በርስ እንደሚተጋገዙ ከፊሉ ከፊሉን ከመጥፎ እንደሚከለክል በጥሩ እንደሚያዝ ይነግረናል። ሱረቱ ተውባ ላይ ወልሙእሚኑነ ወልሙእሚናቱ ይላል አማኝ ወንዶች እና አማኝ ሴቶች ይላል። ባዕዱሁም አውሊያ ባዕዲ ከፊሎቻቸው የከፊሎቻቸው ወልይ ናቸው። ወልይ ማለት ወዳጅና ረዳት ማለት ነው፣ የሚያግዝ ነው፣ ሲቸገር የሚረዳ የሚተጋገዙ ናቸው ማለት ነው። እሺ ነብዩ አለይሂ ሰላቱ ወሰለም ምናሉ በሀዲሳቸው ላይ አንድ ሙእሚን ለአንድ ሙእሚን ልክ እንደ አንድ ቤት ነው፣ ከፊሉ ከፊሉን የሚያጠናክር ነው ይላል። ከፊሉ አንድ ቤት ሁሉም ማዕዘናቶቹ በትክክል ተደጋግፈው ካልቆሙ ቤቱ አጠቃላይ መቆም አይችልም። ለዛ ሙእሚን ከሙእሚን ያለው ምንድነው አላቃው በዛ ልክ ነው ማለት ነው። ልክ እንደ አንድ ቤት ነው ከፊሉ ከፊሉን ያጠናክራል ብለው ነብዩ አለይሂ ሰላቱ ወሰለም ይነግሩናል ማለት ነው። እንደዚሁ ሌላም ሀዲሳቸው ላይ መሰሉል ሙእሚን ለልሙእሚን ከልጀሰድ ዋሂድ ይላሉ። የአንድ ሙእሚን ከሌላኛው ሙእሚን እኮ ያለው እንትን ግንኙነት ልክ እንደ አንድ ሰው ሰውነት ነው ይላሉ። ለምንድነው اذا اشتكى منه አንድ ሰው ሰውነቱ የሆነ ቦታ ከታመመ ሌላውም ሰውነቱ ያንን ነገር ይጋራዋል። አላል በዚህ በእንቅልፍ በማጣትና እንደዚሁም ደግሞ በህመሙ ስሜት ይጋራዋል። ስለዚህ ሙእሚን በዛ ልክ ነው ማለት ነው። እኛ እናውቃለን። ለምሳሌ እግሩን ታሞ ሰው አይኑ እንቅልፍ አይተኛለት ማለት ነው። ልክ በዛ ልክ ነው ሙእሚን ሲባል ማለት ነው። አንዱ የአንዱን ጉዳይ የሚያስጨንቀው የሆነ ላንዱ የአንዱን ጉዳይ ለማስፈጸም የሚለፋ የሚታገል የሆነ የሙእሚን ባህሪ ማለት ነው።

ስለዚህ እኛ ለሰዎች የሆነ ነገር በምናደርግበት ሰዓት ላይ ለወንድማችን የሆነ ነገር ስናደርግ ለእህቶቻችን የሆነ ነገር በምናደርግበት ሰዓት ላይ አላህ ስብሃነ ወተዓላ የእኛን ጉዳይ እየፈጸመልን ነው ማለት ነው። እንዲሁም ነቢዩ አለይሂ ሰላቱ ወሰለም በአንድ ሀዲሳቸው የአንድን ሙእሚን ጭንቀት ያስወገደ የሆነ ሰው አላህ ስብሃነ ወተዓላ የቅያማ ቀን የሱን ከቅያማ ጭንቀቶች አንዱን ያስወግድለታል ይላል። ስለዚህ በጣም ትልቅ ነገር ነው የምናገኘው፣ ማለት ነው እርስ በርስ እዚህ ላይ በምን ደጋገፈው ነገር ትልቅ አኬራችንንም እያሳመርን ነው፣ ዱኒያችንም እርስ በርስም እንድንዋደድ የሚያደርግ ነው። ምክንያቱም ነቢ ለ ሰላቱ ወሰላም ስጦታ ተሰጣጡ ትዋደዳላችሁ ይላሉ። ተሃቡ ተሓቡ ይላሉ፣ ተሰጣጡ ትዋደዳላችሁ። ፍቅርንም የሚጨምር ነው እና ሙዕሚኖች ሊሆኑበት የሚገባ ባህሪ ነው፣ ምጭምር እርስ በርስ መደጋገፍ ማለት ነው። ስለዚህ ቁርአንም ሀዲስም የሚደግፈው የሆነ ጉዳይ ነው ማለት ነው። እና በመቀጠል ያው ከትምህርት ጋር በተያያዘ ልጆች ያው ትምህርታችሁ ላይ መጠንከር እንዳለባችሁ፣ ወላጆችም እንደዚሁ ልጆቻችሁን በትምህርትም ላይ ቁራኑን እያስቀደማችሁ ማለት ነው። መግደም ያለበትን ያው ሁሉም ሰው ያውቃል፣ ሁሉም ሙስሊም ያውቃል። ቁርአን ማስቀደም እንዳለበት ሰው ዲኑን መማር ልጆች ዲናቸውን ማወቅ እንዳለባቸው እንደሚቀድም ሁሉም ያውቃል። ግን በትምህርቱም በኩል ካልን ግን መጠንከር ያስፈልጋል። ለምን ካላችሁ በአብዛኛው ከትምህርቱ ዓለም እየራቅን ያለን ሰዎች ነን ሙስሊሞች ማለት ነው። ግን ያው ባለፈው ፕሮግራም ላይም ተሳትፋችሁ ከሆነ ተላልፎ ነበር ሙስሊሞች ለዓለም ስልጣኔ ምን አይነት ለውጥ አምጥተው እንደነበር። የቀድሞ ሙስሊሞች በዲናቸው እናውቃቸዋለን። ሰለፎች፣ ሰሃባዎች፣ ታቢዮች፣ አጥባው ታቢዮች ለዲናቸው ምን ያህል ቦታ ይሰጡ እንደነበረ ይታወቃል በታሪክ በዲናቸው በኩል ጠንካራ ናቸው ከእኛ በፊት የነበሩ ሰዎች በእውቀቱም በኩል ይሄ አካዳሚክ ዘርፍ ራሱ በጣም ጠንካራ ሰዎች ነበሩ። አይተናል አይደለ? ባለፈው የሰማችሁ ሰምታችኋል። ጤናው ዘርፍ ላይ ብዙ መሰረት የጣሉ ይሄ ሰርጀሪ ምናምን የተያያዘ ያለው ሙስሊሞች ናቸው። አብዛኛውን እቃ ያ እንትን ያደርገው ማለት ነው ዲስከቨሪ ያደረገው ራሱ። ማቲስም በሚባለው ፊዚክስም በሚሉት በሁሉም በኩል ሙስሊሞች የመጀመሪያ አሻራ የጣሉ ናቸው እና እኛም የእነሱን ነገር ልናስቀጥል ይገባናል ማለት ነው። ማስቀጠል አለብን በቃ ያንን ነገር እኛ ሙስሊሞች ከዚህ በፊት የነበሩ ሙስሊሞች ብዙዎች አሉ። ኢብኑ ነፊስ፣ ኢብኑ ሲና የሚባሉት ትላልቅ አሁን ለጤና ካኑን ኦፍ ሜዲሲን የሚባሉ መጽሐፍ የጻፉ ሙስሊም ሰው ነው። እነዚህ አሁን ላይ አዲስ የመጡ ሳይንቲስቶች እንደ እንትን እንደ ሪፈረንስ የሚጠቀሙት ማለት ነው። ለሪፈረንስ ተጠቅመው በጤናው ዘርፍ እንትን የሚያረጉት ሌላ ይሄ ሰርጀሪ ምናምን ሲሰራ ደግሞ ወደ 200 ምናምን የሚያክል እንትን ማሽኖችን የሰራው ሙስሊም ሳይንቲስት ነው። እና ሙስሊሞች በሳይንሱም በኩል ቀዳሚዎች ነበሩ ነው፣ ከእኛ በፊት የነበሩት። እና እኛም ጠንካራ ሆነን ተምረን በሱም ትምህርቱንም አላማው ምንድነው ሲባል እኮ አኬራችንን እንትን ለመገንባት ሙስሊሞችን ለማገዝ ነው። አንድ ሰው ሐኪም ሆኖ ለምሳሌ ሐኪም ቤት ስትሄዱ፣ ቆይ ሙስሊም ሐኪም ሲያክምና ካፊር ሐኪም ሲያክማችሁ እኩል ደስታ አይደለም እኮ ሙስሊም እንደው አንዳንድ ነው ገና ሳይነካም ሊሻለው ይችላል፣ በሽታው ላይ ሊረቀው ይችላል። ለምን ደስ የሚል ስሜት ሙስሊሞች ሙስሊም ሆኖ መጥቶ እኛን ሲያክመን ሙስሊም አስተማሪ ሲያስተምረን ይሄን ያን ስናይ? ለሙስሊሞችም ራሱ ትልቅ በራስ መተማመን የሚጨምርና የሚያስደስት የሆነ ተግባር ነው ማለት ነው። ስለዚህ ልጆች ጠንክራችሁ እንድትማሩ ነው። ብዙዎቻችሁ ልጆች ናቸው የምትታዩት፣ እና ትምህርትም ላይ በጣም ጎበዝ መሆን አለባቸው። ለምን ከኛ በፊት የነበሩት በቁርአንም ጎበዝ የነበሩ ናቸው፣ በትምህርታቸውም በጣም ጎበዝ የነበሩ ሰዎች ናቸው ማለት። ስለዚህ ሁሉንም ማድረግ ደግሞ ትችላለህ። አሁን ያላችሁበት ሰዓት ላይ ሁሉንም ማድረግ የምችሉበት ሰዓት ነው እናንተ አልፎኛል የሚባል ነገር ሁላችሁም እየተማራችሁ ነው። ቁርአናችሁንም እየቀራችሁ ነው። ስለዚህ ሁሉንም ነገር ጠንክራችሁ እንድትማሩ ነው። ወላጆች ደግሞ በተቻለ ልክ በሁሉም በኩል ቁጥጥሩን ብታደርጉ ላለውኝ። ያው ቁጥጥር ሲባል በቃ ትምህርታችሁን ሄደው እንዲማሩ ግን ብዙ ጊዜ ሙስሊሞች ላይ እንትና አሁን ለትምህርት የበለጠ ትኩረት ይሰጣሉ ነው የሚባለው በተለምዶ ማለት ነው። ለትምህርት ትኩረት ይሰጣሉ ልጆቻቸውን ቦርሳ ይገዛል፣ ደብተር ይገዛል፣ በየጊዜ በየቀኑ ይላካል። ያ ብቻ ግን እውቀት አይሆንም። ዋና መረዳት ያለብን ነገር እንደዛ ደብተር አሸክመን እስክሪፕቶ ገዝተን ሁሉን ነገር አድርገን ስለሸኘ ነው ጎበዝ ይሆናል ማለት አይደለም። ይማራል ወይ ዛ ትምህርት ቤት ሄዶ ይማራል ወይ ተምሮ ነው ወይ የሚመጣው ምን ይከታተላል የሚለውን ነገር እስከዛ ድረስ ነው ቁጥጥራችን መሆን ያለብን። ግን አብዛኛው ወላጅ ትኩረቱ የቱ ጋር ነው? ልጁ ትምህርት ቤት መሄዱ ብቻ ነው፣ በቃ ይዘጋጅለታል፣ ዝጋጅለታ ከዛ መሄዱ ነው። ትምህርት ቤት መሄድ እኮ አይደለም አላማ አይደለም። ልጅ ወደ ትምህርት ቤት ሲላክ ትምህርት ቤት መሄዱ ነው እንደ አላማ፣ ሄዶ ተምሮ እንዲመጣ ነው አይደለም ለዛ ሄዶ ከመጣ በኋላ እኛ ባና ቅም ራሱ መጠየቅ እንችላለን። ዝም ብለን በቃ ህፃናት ስለሆኑ እስኪ ዛሬ ምን ተምርሃል፣ ይሄ ምንድነው፣ እንደዚህ ነበር ብለን ብንጠይቃቸው ትምህርት ቤት ከሄዱ ራሱ ምን የሚላስባሉ ይጠይቀኛል የሚለውን ነገር ስለሚያስቡ ያዳምጣሉ በክፍላቸው ውስጥ ነው። ክፍል ላይ በደንብ እንዲያዳምጡ ያደርጋቸዋል። ለምን ቤት ላይ ሊጠየቁ ስለሆነ ማለት ነው። ከቁርአንም እንደዛው ከቁርአን ጋር በተያያዘውን ነገር ከመድረስ ያለው ነገር በፊትም ስለተወራ ነው። አሁን እና ምን ተምርሃል ተብሎ የሚጠየቅ ከሆነ ልጅ ያንን ለመንገር ይሄን ተምር ያለ ብሎ ለማስረዳት ሲል ምን ያደርጋል እዛ ትምህርት ቤት እራሱ የመከታተል እንትን አለው ማለት ነው። ስለዚህ ልጆችም በደንብ ጠንክራችሁ ተማሩ። ያው ሙስሊሙ ላይ ብዙ ክፍተት አለ በትምህርቱም በኩል ማለት ነው። ስንት ዶክተር ነው ያለን? ስንት አስተማሪ አለ? ትምህርት ቤት ስንት ሙስሊም አስተማሪ ነው የሚያስተምራል? ምናልባት ትምህርት ቤታችሁ ላይ አንድም ላይኖር ይችላል። በተለይ እዚህ አካባቢ ማለት ነው። ስለዚህ ይሄን ነገር ተጽዕኖ ስለሚፈጥር እንትን ማድረግ አለብን ነው፣ በደንብ ጠንከራችሁ መማር አለባችሁ ለማለት ነው። በቁራንም በኩል መጠንከር አለባችሁ። ልጆች ላይ ደግሞ ቁጥጥር ስታደረጉ ወላጆች፣ ያው ሙሉ በሙሉ ከጨዋታ መከልከልም አይደለም። በመጠን ሁሉን ነገር በልኩ እንዲያደርጉ ማድረግ ነው። መስመር ማስያዝ ብቻ ነው። ልጆች ስለሆኑ አንድ አሁን ቁጥጥር ሲባል ከፈለገ ይማር ከፈለጋ ይማር ምን ልከሆነ አይሆንም። ልጆች ስለሆኑ እንትን ወደፊት ይጠቅመኛል ብለው የሚያስቡት ነገር የለም። ሲማሩ ራሱ አላማቸው በጣም እንትን አጭር ነው፣ በሕፃናቶቹ ማለት ነው። ስለዚህ ወደፊት የሚጠቅማቸውን ነገር ወላጆች ታቃላችሁ፣ ስለምታውቁ በቻላችሁ ያክል ጥረት አድርጉ። ልጆች ደግሞ ወላጆቻችሁ የሚሏችሁ ነገር እሺ ብላችሁ ታዛዦች መሆን አለባችሁ። ለምን በእስልምና ወላጆች የሚያዙት ነገር አባት የሚያዘው እናት የምታዘው ነገር ግዴታ ነው። ሐራም ካልሆነ በስተቀር በወንጀል ስሩ ካልዋሏችሁ ግዴታ ነው መታዘዝ። ለምን ልጆች አንድ ነገር መረዳት ያለባችሁ ነገር፣ ሰው በቃ ከራሱ በላይ እንድትሆኑ የሚፈልጉት በዱንያ ላይ ካሉ ሰዎች ውስጥ ወላጆቻችሁ ብቻ ናቸው። ከነሱ እንድትበልጧቸው የሚፈልጉት ማለት ነው። ጓደኛም ብትሉት ከስንት አንዱ ነው ለእናንተ ኸይር የሚመኘው። ሌሎችም ሰዎች ብትሉ ለእናንተ ጥሩ የሚመኝላችሁ በጣም አናሳ ናቸው። ግን ወላጆች ሁሌም ከነሱ እንድትበልጡ ነው የሚፈልጉት። ለዛ ያንን ነገር ማወቅ አለባችሁ። ወላጅ ይሄን ነገር አድርግ ሲል እናታችሁ ይሄን ነገር አድርጉ ስትላችሁ ለእናንተ የሚሻለውን እናንተ የበለጠ ደረጃ የሚያደርስ የሆነውን ነገር እንጂ እናንተ የሚጎዳችሁ ነገር በጭራሽ አያረጉም። ስለዚህ ወላጆቻችሁ የሚያዟችሁን ነገር ለናንተ ባይዋጥላችሁም ራሱ ወንጀል እስካልሆነ ድረስ መታዘዝ አለባችሁ። ያ ነው። እንደገና ደግሞ እርስበርስ እርስበርስም በጣም መደጋገፍ መቻል አለባችሁ። አንድ ክፍተት ምን ያለመሰላችሁ? ሙስሊሞች ትንሽ ሆነው ራሱ ማለት ነው ትንሽ ሆነው ትምህርት ቤት ላይ ሙስሊሙ ከሙስሊሙ የመወዳደር ነገር አለ እንደዚህ አደለ መሆን ያለበት ተማሪዎች ከሆናችሁ ሙስሊሞች እንደው እንወዳደር ካላችሁ ራሱ ከካፊሮች ሙስሊሞች አንድ ላይ ሆናችሁ እርስ በርስ እያጠናችሁ እየተጋገዛችሁ ከዛ ሌሎችን ነው ለመብለጥ እንጂ ሙስሊም ከሙስሊም ጋር አይደለም መወዳደር ያለበት ይሄን ነገር በደንብ ትኩረት አድርጋችሁ ያዙልን ምክንያቱም ብዙ ጊዜ ክፍተት ነው ያገኘዋለሁኝ ብዙ ስንት ካፊር እያለ ከሙስሊሙ ጋር ነው የሆነ በቃ ምቀኝነት ይኖርበታል። ከሱ ጋር ነው መወዳደር የሚፈልገው። ክፍል ውስጥ እኮ ብዙ ተማሪ አለ ካፊር የሆነ እንደዛ መሆን የለበትም። እናንተ ማድረግ አለባችሁ በቃ ሙስሊም ከሆነ እርስ በርስ መረዳዳት አለባችሁ። እርስ በርስ በማጥናት እርስ በርስ የሆነ ነገር በቃ መጽሐፍም ካለ ማዋስ ሊሆን ይችላል። ያለፈው ትምህርት ካለ ያንን ማስጠናት፣ በዚህ በዚህ ነገር እርስ በርስ ልትተባበሩ ይገባል ነው ምክንያቱም ወደፊት እናንተውን አንድ ላይ እንትን የማለት ነገር ላይኖራችሁ ይችላል። ታውቃላችሁ ስትማሩ ከዛ ከትምህርት ቤቱ ማትወጡ አድርጋችሁ አይደለም ማሰብ ያለባችሁ። ወደፊት ከተማራችሁ በኋላ ያ ወንድማችሁም እህቶቻችሁም ተምረው ከፍ ያለ ደረጃ ሲደርሱ የሆነ ቦታ ቢይዙ እናንተን እራሱ ነው የሚያግዟችሁ። አንዱ ለምሳሌ ከእናንተ ውስጥ ዶክተር ቢሆን አንዱ አስተማሪ፣ አንዱ ደግሞ የሆነ ቢሮ ላይ የሚሰራ ቢሆን እናንተ እራሱ አትቸገሩም። በቃ እርስ በርስ እንድትደጋገፉ ያደርጋቸዋል። ስለዚህ ዓላማችሁን በጣም ሰፊ አድርጋችሁ ወደፊት ይሄ ወንድሜ ይጠቅመኛል እቺ ሄዴ ትጠቅመኛለች እና ማገዝ አለብኝ የሚለውን ነገር አስባችሁ ነው። ስለዚህ እርስ በርስ መወዳደር ሳይሆን እርስ በርስ ተደጋግፋችሁ ሌሎችን ለመብለጥና ድሮ በቃ ድሮ ቀደምት የነበሩ ሰዎች ሳይንቲስቶች ብዙ አሉ ብለናል አይደል? ማቲስን ማቲስን ትምህርት እንትን ያደረጉ ብዙ፣ ይሄ አልጀብራ የሚባለውን ትምህርት ፊዚክሱም ላይ እንደዚሁ ያን ያን ያመጡ ሰዎች አሉ እና የእነሱን አይነት እንትን ለማግኘት የእነሱን አይነት እውቀት እኛም ዲስከቨር አድርገን ትልቅ እንትን አሻራ ለመጣል መልፋት ያስፈልጋል ለማለት ነው። ኢንሻአላህ እኔ በዚህ ያቆማለሁኝ። ጀአለን ያላህ ወያኩም ለዚህ እንስተሚው ተውለፈ ተብና ሰነ ወሰላሙ አለይኩም ወረህመቱላሂ ወበረካቱ

ፈሸደት ኩሎ ዱንያ ፈራን ዘ ናይና ስነ። ይህንን ድጋፍ ፕሮግራም እንድናደርግ ከጎናችን የሆነው አጋር የሆነው ድርጅታችንን ሙስሊም ስሌስ ሊግ እጅግ ከልብ ከልብ እናመሰግናለን።